አንተ ዝም ብለ ነው ዝም ብለ ጫፍጫፍ እያዘ ነው የሚናገር። አለ አንዳንድ ክፍተት ትግራይ ሁሉ ነው ክፍተት ያለ። አሁን መስጊድ ደግሞ አሁን አይደለም የኖረ ነው። አሁን ብቻ ነው እንዲ የቆየ እኮ ነው እስካሁን መስጊድ የለም መስጊድ እንደለለ እናውቃለን። የድሮን ነው የሚለው ወይስ አዲስ ነው? የድሮ ነው የሚለው፣ ያለሱ አዲስ ሲሰራ ነው ሚለው ነው። አስተካክላለን ብሎ ተነጋገሩ አይደል እንዴ? ምን እሱማ አለቀቁ አዲስ ለፍላፊ ዝም ብሎ አዛውና ብትናገር አሁን ዝም ብሎ ይሄ ትክክለኛ ብትሆን አያገባህም፣ አያገባህም ነው

እኛውን ሰሜናዊ ነን። እኛ ሰሜናዊ ነ፣ ገባ አይደለ? እኔ እናንተ የሰሜን ልጆች ወንድም እና ወንድም ወንድም አማቾች ናቸው። አይደለንም እንዴ? አንተ ትግራዊ ነህ? እኔ ወሎ ነኝ። አንተ አሁን አይደለም ሰያው አሁን በፊት በለው እያልክ እያወጣህ ትታስመታኝ ነበረ ወይ አንተ ሰያው አንተ ራስራስራስ ያን ብር አር አሁን አንተ ሽሮት ዘርፉ ዘርፉ ስለዚህ ቆይ ተረጋጋ ተረጋጋ፣ ትግራዊ ተረጋጋ። አንተ ብር እያወጣህ በሏቸው እያልክ ቤታችን ድረስ መጣችሁ ነው። እና ታዲያ ቤታችን ድረስ መጣችሁ ነው። ሙስሊሙ ክርስቲያን ነው። ሰውዬ ተረጋጋ። ቆይ እንግባባ እንግባባ። ቆይ ትግራዊ፣ ይኸውልህ ጥፋቱ ከመጀመሪያው የናንተ ነው። ቤታችን ድረስ መጣችሁ አስፈላጊ ያልሆነ በደሎችን ፈጸማችሁ። ያን ጊዜ በሏችሁ ብለናል። እኛ ትግራይ ክልል አልመጣን፣ ቤታችሁ አልመጣን። እናንተ ናችሁ ቤታችን የመጣችሁ ናችሁ። መጣችሁ፣ የመጣውን እናንተ ናችሁ የመጣችሁ። እኛ አልመጣንም። የት እናንተ ናችሁ የመጣ። የት ነው የመጣ? እናንተ ናችሁ የመጣችሁ። የት ነው የመጣ? ማንንም፣ የት እናንተ ነው የመጣችሁ። ስለዚህም አሁንም ማለት ነው አያገባህም እኛ ወንድሞቻችን ነው ሲመቱም ሲጎድም፣ እኛ እነሱ እንቆማለን። እኛ ራሳችን እናስተካክለዋለን። አንተ አይሆንም። መስጊድና መቀበሪያ ልክ አንተ ድቡ ም እያወጣ ብር የነበረ መስሊም አሁን ጫፍ ይዘ ሆናለ። ሰውዬ ይሰማሃል? የፖለቲካ አሰላለፍና የእምነት አሰላለፍ ለይተህ እወቅ፣ ደደብ። ተረጋጋ። አንተ ደደብ፣ አንተ ነህ ደደብ! አንተ ደደብ፣ አንተ ነህ። ቆይ ይኸውልህ፣ የፖለቲካ አሰላለፍና የእምነት አሰላለፍ ለይተህ ወቅክ። እኛ አሁን ያለ ነው የዛንም ጊዜ ቢሆን በሏቸው ያልነው። መታችሁ ሀገራችን ድረስ ሽሮ፣ በርበሪ፣ ጥቁር አዝሙድ እና ምናምን ሳይቀር ደፋፍታችሁ፣ እናቶቻችን እህቶቻችንን ደፍራችሁ እናንተ ናችሁ የመጣችሁ። አልኩህ መጀመሪያ መታችሁ እናንተ ናችሁ። ይሄም አሁን ከተፈጠረ ጀምረው በጣም አሁን ሰውዬ

ቤተ ክርስቲያን ይመታ በጦርነት የጦር ቀጠና ሆነበት አካባቢ የመናገር እንትን የለን። ምክንያቱም ጦርነት ነው፣ ጦርነት አውዳሚ መሆኑ ይታወቃል። እኛ ምን ድምፅ የምንሆነው? ይገባሃል አይደለ እኛ አንድ ነገር የጦር ቀጠና በሆኑበት አካባቢ ሰው ይሙት መስጊድ ይቃጠል ቤተክርስቲያን ይቃጠል፣ እኛ ለማ ያ የጦርነት ቀጠና ነው። ከተሻለ የጦር ጦር ውስጥ ያሉ ኃይሎች ከቤተ እምነትና እምነት ተኮር ከመሳሰሉ ጥቃቶች ለራሳቸው ሲባል መራቅ አለባቸው። ያ እኛ ድምፅ የምንሆነው አክሱም ከተማ ላይ ለዘመናት መስጊድ እንዳይሰሩ፣ ሂጃብ እንዳይለብሱ ሂጃብ እንዳይለብሱ አድምጥ፣ በአካባቢው መካነ መቃብር እንዳይኖራቸው ሲሰቃዩ ከርመው ጎዳና ላይ እየሰገዱ ባለበት ሁኔታ አዲስ አሁን ደግሞ አክሱም ከተማ ላይ አዛን ተሰማን እንቆራረጥ። አክሱም ምንድን ነው? አክሱም ከተማ ላይ አዛን ከሰማን እንቆራረጣቸዋለን ብሎ ማለት ለምን ነው? ለምን አስፈለገ? ለምን እኛ በጦርነት የፖለቲካ አስተላለፈን እዛው ገደል ግባ ከነ ፖለቲካ ፖለቲካ ጥቅም የሌለው ቆሻሻ መሆኑን አይተኛ ትተና አክሱም ግን እኛ ይሄ የኛ ወጣትነት ዘመን አክሱም ላይ መስጊድ እናሰራለን ቃለም ድርቃለሰን መሰረት አለበት በቃ አክሱም ላይ ወደርክም ጠላ መስጊድ ይሰራል። ትግራዋይ ያልከው እያዳመጥክ ነው፣ ይሰራል። እኛ በመካነ ሰላም በነበረው ችግር ሳያምን ሳይቆረቁረን ቀርቶ አይደለም በጦር ቀጠና ውስጥ ጦርን